ወይ ዘሪት ሀይሚ ዛሬም ድጋሚ በአዲስ ነገር መጣለች ማለት ነው። ትናንትና በተፈጠረው ነገር እንዲሁም ደግሞ ከዚህ በኋላ ስለሚፈጠረው ነገርም እያንዳንዱን ነገር ተናግራለች። እጅግ በጣም ብዙ ወቀሳዎችን እያስተናገደች ትገኛለች ማለት ነው። ብሩክ የት ነው ያለው? ብሩክና ሀይሚ ከዚህ በኋላስ በምን አይነት ሁኔታ ነው የሚቀጥሉት? ሀይሚ ግን በጣም ግፈኛ ነሽ። የወንድ ልጅ ክብር አይገባሽም። ለወንድ ልጅ ክብር አሰጭም። ለወንድ ልጅ ቦታ የለሽም። ምንድን ነው ያዙ ይልቀቁኝ የምትዪው? ለምን እኛ ባልነሽ ለምን እኛ በነገርነሽ መሰረት ከብሩካት ቀጤም ህይወትሽን ለምን እንዲ ፉን ፉን ያደረግሻል? ለምን ያዙ ይልቀቁኝ ትያለሽ? በዚህ ልክ ምንሽ ተነካ? ምን ሆንሽ? ምን ደረሰብሽ? ዝም ብለሽ ስራሽን ማትሰሪ፣ ዝም ብለሽ ኑሮሽን ማትኖሪ፣ ምንድን ነው እንዴ? እሱ ጥፋተኛ ጥፋተኛ? ያንቺን ጥፋት ደብቀሽ፣ ወንድ ልጅ ቤትሽ እያስቀመጥሽ ደብቀሽ እንዴት የብሩክን ጥፋት የብሩክን ከሌላ ሴት ጋር ማውራት አጋነሽ ታወሪያለሽ? ሁሉም ሰው እኮ ያወራል። ግን ደግሞ ቢያወራም ቢያወራ ልቡም ፍቅሩም አንቺ ጋ ነው ያለው። ለምን እንደዛ ታደርጊያለሽ? እሱ ጋር ለምን አርፈሽ አትቀመጭም? ለምን ተመልካች በነገረሽ በአዘዘሽ መሰረት አትሄጅም? እያላችሁ እንግዲህ እሪሪሪ የምትሉባት ሰዎች አላችሁ። ደግሞ ለወንድ ልጅ ጥርግ ይበል ሆ ቅምጥሌ ቅመማ፣ በአቋም የምሬ ነው እኔ። መለየታቸው ነውንም አልፈልግም ነገም ከነገ ወዲያም ሁሌም ነግራቸዋለሁ። ሰው ተለያይቶ ሳይ በጣም ነው በቃ የሚጨንቀኝ፣ የምፈራውም የምደነግጠውም በቃ ማለቅ ሰው ሁላ እስከ ማልቀስ ሁላ እደርሳለሁ። ለምን ያን እዛች ቀን እዛች ደቂቃ እዛች ሰዓትና ሰከንድ ቦታ ላይ ለመድረስ ስንት ዋጋ ከፍለው ወንድና ሴት ሆነው ፍቅርን ሲጀምሩ፣ ሴቷም ለራሷ በግሏ የምትከፍለው ከባድ መስዋዕትነት አለ ወንድየውም በጣም በግሉ የሚከፍለው ትልቅ መስዋዕትነት ስላለ ያለ ፈተና አሁን ሀይሚ ሁለት መቶ ሀምሳ ሺህ ገብታለች። የሀይሚ ብርታት የሀይሚ ጥንካሬ ብቻ አይደለም። በእርግጥ ጎበዝ ናት፣ ጀግና ናት። ከብሩክ በላይ በጣም ብዙ ተመልካች አላት። በጣም ብዙ ሰው የሚወዳት፣ በጣም ብዙ ሰው የሚያከብራት፣ በጣም ብዙ ሰው የሚወዳት ተፈላጊ የሆነች ልጅ ናት። ማምጣት ትችላለች። ከብሩክም በላይ ሰብስክራይብም ምናምንም ሊኖራትም ይችላል። ኢትስ ኖርማል ነው እና በብሩክ ጉዳይ አብራችሁ ነው ያደጋችሁት፣ እውነት ለመናገር ተያይዛችሁ እጅ ለእጅ። በእርግጥ የሀይሚ ያደላል፣ እውነት ለመናገር ሀይሚም ለሱ መልካም ነበረች፣ ብሩክም ለሷ መልካም ነበረ። ምንም የማይካድ እውነት ነው፣ ሀቅ ነው ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ሀይሚ ቆርጫለሁ፣ ወስኛለሁ። ከዚህ በኋላ እየተለማመጥኩኝ እንዲያልኩኝ እንዲያ እያልኩኝ ጥፋት አጥፍቶ እንኳን ጥፋቱን ሳያምን ውይ አላጠፋውም ግን ሂጃ ይቅርታ አልጠይቃት ብሎ እኔ ጋ መጦ ምንም እንደፈለገ እንዲሆን አልፈልግም ብላለች። ተመልካችም ለምን አርፈሽ አትኖሪም፣ እኛ ባልነሽ፣ እኛ በተናገርነሽ፣ እኛ በነገርነሽ ነገር ለምን አትኖሪም እያላችኋት ነው የምትገኙት። ሀይሚ ደግሞ አልፈልግም። የትናንትና ነዋኩ ታረዋጩ ጨዋ ትንሽ እየዋ ልጅ ምንም የማታቀ ከቤት ወጣ የማታቀዋ ልጅ አይደለውም። ዛሬ ከቤት ወጥቻለሁ፣ ብዙ እውቀትን ጨብጫለሁ፣ ብዙ ነገሮችን አይቻለሁ፣ ተምሬያለሁ። በህይወቴ ብዙ ችግሮችን አልፌያለሁ። ችግርም ፈተናም ብርቅ አይደለም። በራሴ መቆም እፈልጋለሁ ስትል፣ እናንተ እንግዲህ አውጥታችሁ አውረዳችሁ፣ እሷን ለመጣል እሷን ዝቅ ለማድረግ ነው እያሰባችሁ እየሞከራችሁ የምትገኙት ና ቅመሟን፣ ቅምጥሏን፣ ንግስቷን፣ ኮከቧን፣ ጨረቃዋን ማንም ሰው ሊጥላትም ማንም ሰው ወደ ኋላ ሊጎተታትም አይችልም። እሷ ሄዳለች በቃ ጥላን ሄዳለች። ማንም ሰው ሊደርስባት አይችልም እና ውበቷ ደግሞ ዛሬ በጣም እየጨመረ በጣም የሚገርም የሚገርም ደረጃ ላይ ደርሳለችና ዛሬ እንግዲህ ሚፍታህ አግኝቷት ነበር። ሚፍታህም በትናንትናው ቪዲዮ በጣም ትልቅ ተወቃሽ ነበረ። እነ ፍጼም በጣም ተመልካች እየወቀሳቸው ነበር። እኔ በበኩሌ ሀይሚና ብሩክ ነው አይደለ ይሄንን ፍቅር ይሄንን ደስታ ይሄንን ጉዞ የጀመሩት። ያው ግልጽ ባይሆንም ፍቅራቸው እስቲል ነው ሴት ልጅ መድሀን ያለምን በድብቂውን ሊሆን የምትሉ ሰዎች ማለት ነው። እንደሚወዳት አዎ ተናግሮ ያቃል። ቦታ እንደሚሰጣት አዎ ተናግሮ ያቃል። እንደሚያፈቅራት ግን በሚዲያ ወጥቶ ተናግሮ ያቃል? እስኪ አሁን ብሩክን እውነት ለመናገር ማለት ነው፣ አንድ ነገር ልንገራችሁ። ወንድ ልጅ ነው አይደለ ይህኔ አንዴ አንዱንም አንዱንም ብሎ አሳማምኗት አሳማምጧት ነው ዝም ያለችው። ሀይሚ ራሱ ማለት ነው ተነጋግረን አውርተን ጨርሰናል የሚባል ታሪክ የለም። ምን ችግር አለው? ጸባቸውን፣ የውስጣቸውን፣ የቤታቸውን ገመና አይደለም አውሮ የተባሉት ስለ ፍቅራቸውን አይደለ እንዴ ከእነሱ ብዙ ነገሮችን እየሰማን እየተማረ ስንት የሚያስጠላ ነገር ሲፖስቱ እየዋሉ እንኳን ማለት ነው ፍቅራቸውን መገላለጻቸው ምን ክፋት አለው? በሚዲያ እንኳን አንዴ አፈቅርሻለው በቃ የኔነሽ ብሎ እንኳን ቦታ ሰጧት ጊዜ ሰጧት ያውቃል። ይሄን ለእናንተ ትልቅ ጥያቄ ምልክት። ሲጀመር ሀይሚን ልክ እንደ በግ ልንነዳት እንሞክራለን፣ ልክ እንደ ከብት፣ ልክ እንደ አህያ። ዝም ብለሽ ነይ በዚህ ጋ ነይ በዚህ ጋ እያላችሁ ልክ እንደፈለጋችሁ ልትመሯት፣ እንደፈለጋችሁ ልትጫወቱባት፣ እንደፈለጋችሁ ህይወቷ ላይ ጥባ ጥቤ ለመጫወት ነው የምትሞክሩትና ይሄ ልጅ መግለጽ ያልፈለገበት ምክንያት ምንድን ነው? በድብቅ የሚያደረገው ነገር ስላለ ነው። እኔ አሁንም ብሩክ መጥፎ ሰው ነው ይማግጣል፣ ባለጌ ነው ምናምን እያልኩኝ ስለሱ ክፉ ነገር መናገር አልፈልግም ምክንያቱም ያደርገዋልም ብዬም ስለማላምን ስለማላሰብም መሆንም የለበትም። ከሀይሚ የጎደላት ነገር ስለሌለ ማለት ነው። ግን መቼ ቀን ነው ለሀይሚ አንድ ቀን ወጦ ፍቅሩን መግለጽ የገለጸላት እስኪ ነይን ከተባለ ማለት ነው። በድብቅ ነው ምንድነው? የፍቅራቸውን ገልጸው ስለተናገረ አፈቅርሻለሁ፣ ሀይሚዬ ብሎ በሚዲያ ሴት ልጅ የእውነቴን መወደስ ትፈልጋለች። በቃ ከሰው እኩል መሆን ትፈልጋለች፣ እንክብካቤን ትፈልጋለች። ሚዲያ ላይ በተለይ ወጥቶ ሲያወራላት አንድ ወንድ ልጅ በጣም በቃ ምን ያህል በእሱ እንደምትተማመን ምን ያህል እሱ በእሷ እንደሚተማመን የምታውቅበት የምትረዳበት ነገር ነው። ታውት ቀለበት እንኳን አድርጎላታል። ባዶዋን ብቻዋን እሺ፣ ቀለበትን በድብቅ አድርጋለች ብላችሁ ሊሆን ይችላል። በድብቅ ፍቅር ፍቅሩን ገልጾላታል። ስንት ነገር እያወሩ እንዴት ፍቅሩን ሚዲያ ላይ ወጦ ለተመልካች እንጓጓለን። እኔም በራሴ በጣም እጓጓለሁ። በእርግጥ አንዳንዴ ደበቅ ብሎ መኖር ጥሩ ነው፣ ግን የፍቅር ጥያቄ ወጦ ቢጠይቃት ምንድን ነው ይሄን ያህል በመሀላችን ሰው ይገባል በመሀላችን ሰው ይገባል በመሀላ ሲጀመር ይህን ፍቅር ብቻችሁን የጀመራችሁት ብቻችሁን የማትጨርሱ የሆነ ነገር ኮሽ ፍቅራችሁን ባለም ሲመን በቃ በፍቅር ቅልጥ ትላላችሁ ምናምን ግን ደግሞ ስትጣሉ ምንድን ነው ሌላ ሰው በጣም ብዙ ሰው እየጎተታችሁ ይዛችሁ ምትመጡት በጣም የሚገርመኝ ነገር ማለት ነው ሀይሚ ዛሬ በጣም የማያደግም ደስ የሚል እርምጃ ደስ የሚል አቋም ደስ የሚል ውሳኔ ነው የወሰነችው ምንድን ነው ያለችው በቃ ብሩክ አለች ከዚህ በኋላ የሚያገናኘን ምንም ነገር የለም፣ ማውራቱም ይሁን አብሮነቱም ይሁን መስራቱም ምን ሁሉ ነገር አብቅቷል አልቋል። ለምንድን ነው ያለችው? እሱ ባለፈው እንደው እንኳን አይታችሁት ከሆነ ይቅርታ ሊጠይቅ አይደለም የመጣው ነው ያለችው። በቃ ቤቱ ያለውን ቪዲዮ ናይት እይ ብሎኝ ነበር አለች። ቤቱ እያየሁት ቤቱ ውስጥ ሆኖ የሰራውን ቪዲዮ በጣም እንደውም ያበሳጫን ልብ ነው የሚሰብር ብላለች። እግዚአብሔርን እች ልጅ ምንም እውነት ባይኖራት ማለት ነው የያዘችውን ነገር ባትይዝ የሰማችውን ነገር ባትሰማ በዚህ ልክ አትጨክንም። እንደዚህ አይነት ውሳኔ ወስን አይተናት አናቅም። እንደዚህ አይነት አቋም ይዛ አይተናት አናቅም። አንዳንዴ ደግሞ ማለት ነው ሁሌ ህፃን የምንመስላቸው ሰዎች አሉ። ካጠገባቸው ብቻ ስለሆንን እነዛን ሰዎች አብዝተን ስለፈለግናቸው ስለወደድናቸው፣ ስላቀረብናቸው ማለት ነው የምሬ ነው ምላችሁ መሄጃ የሌለ ነው በቃ መሄጃ ያጣን ነው የሚመስላቸው እና አሁን ለሃይሚ ለብሩክ ያላትን ፍቅር ያላትን ቦታ ያላትን ጊዜ ታውቃላችሁ። አንድ ሴት ልጅ አንድ ሰከንዷን የምታባክንበት ምንም አይነት ቦታ ጊዜም፣ ሰዓትም ሰከንድም የላትም። ለምን ከአንድ ወንድ ጋር የምትሆኑ እስከመጨረሻው አስባበት፣ አቀዳበት። ከዚህ ልጅ ጋር ብሆን እንዲህ እንዲህ አይነት ለውጥ ይኖረኛል፣ እንደዚህ አይነት እንደዚህ አይነት ህይወት እኖራለሁ፣ የተሻለ የተስተካከለ ጥሩ ፍቅርን አገኛለሁ፣ ጥሩ ፍቅርን እየሰጠው ጥሩ ኑሮን ትዳርን እኖራለሁ ብላ ነውና፣ ሀይሚ ደግሞ እንደፈለገችው አላገኘችም። በቃ እንደጠበቀችው አልሆነላትም። ሁሉ ነገር ግራ የገባው ሁሉ ነገር ውስጥ ውስጡን የሚሄድ ውስጥ ውስጧን የበላው የሰረሰረው በጣም ብዙ ነገር አለ። ሳታቆ እዚህ ጋር አትጩኸው። እኔ ለሴት ልጅ ነው ቅድሚያ የምሰጠው። ወንድ ልጅ ምን ይሆናል? እዛም እዚህም እየተራገጠ እንደፈለገ ነው። ከውሻም እኔ ቅርት አድርጉልኝ። ብሩክም መሳደብ አልፈልግም። በጣም ምርጥ ሰው ነው። ለቤት ሰው ያለውን ክብር ወዳለው አደንቃለው። ለሀይሚም በነበራቸው ታይም እና ጊዜ፣ ቦታ በጣም ጥሩ ፍቅርን ጥሩ ክብርን ሰጧታል። ብሩክ መሳሪያ አይደለም፣ ግን ለወንድ ልጅ ይህን ያህል መንሰፍሰፍ መንገብገብ የለብንም። በቃ እኛ ሴቶች ቆራጥ ውሳኔ፣ ጎበዝ ሀይሜ በቃ እንዴ ለምንድ ነው ይሄን ያህል ርር ብለሽ በውስጥሽ ይህንን ስንት ፈተና ተሸክመሽ ምትኖሪ ለማን ብለሽ? በዚህ እድሜሽ ገና ሩጠሽ አልጠቅብሽ ገና ትንሽዬ፣ ገና ብዙ ላይፍ ማየት የሚገባሽ ሴት ነሽ እና ዝም ብለሽ በዛም በሆነ ባልሆነውም ስትጨቃጨቂ፣ በሆነ ባልሆነውም ስትደርቂ፣ በሆነ ባልሆነውም በቃ ጭንቅላትሽን ስትጎጅ መኖር የለብሽም ባጭሩ። እና ብሩክ አሁንም እኔ መለየታቸውን ስለማልፈልግ አንድ መሆናቸውን ስለምፈልግ በቃ ብሩክ በትክክለኛው መንገድ ወይም ደግሞ በትክክለኛው አቋሙ ያጠፋውን ጥፋት ያጠፋውን ነገር ይንገራት፣ እንደ ተጸጸተ ይንገራት። ከዛ በኋላ ደግሞ ያንን ነገር እንደማይደግመው እርግጠኛ ከሆነች ብቻ ነው አውራው መሆን የምትችለው እንጂ እንደፈለገ ሰላሳ ሺህ ሴት ጋር ያወራ ሀይሚ ላይ መጦ መላላጥ የለበትም። ልክ ሴት አይቶ እንደማያቅ ልክ በቃ እሱ በጣም ተመራጭ ተፈላጊ እንደሆነ ነው የሚያስመስለው። ሀይሚ እግዚአብሔር ምስክር ልንገራችሁ አንድ ነገር ማለት ነው። የሀይሚ ወዳጆች ጆሮ ሰጣችሁ ስሙኝ። ሀይሚ ከብሩክ ያላቸውን እሪድ ላይፍ ማለት ነው፣ እግዚአብሔርን ብዬ ልንገራችሁ እንድታምኑኝ ማለት ነው። ከካሜራ ጀርባ ያላቸውን ላይፍ ብታዩ እግዚአብሔርን የመሬትና የሰማይ ያህል ነው የሚራራቀው። በጣም በብዙ ነገር ተሸውደናል። እኔ ራሱ በቅርብ የማቀው ሰው ነው ኢንፎርሜሽኑን ያደረሰኝ፣ በጣም በትክክል በቃ ልንገራችሁ ዩቲዩበሮች አሁን የሆነ ቦታ የሆነ ቦታ የሆነ አካባቢ ምናምን ያሉ ይመስላችኋላ። አብዛኛውን ዩቲዩበሮች ከአንድ ብሎክ ላይ ነው የሚኖሩት፣ ከአንድ ህንፃ ነው የሚሆኑ፣ ከአንድ አፓርታማ አንድ ላይ ተከራይተው ነው የሚኖሩት። ከአንድ ቤት ውስጥ ሶስት አራት ሆነው፣ አምስት የሆኑ ሁለት የሆኑ አሉ። ብቻውን የሆነ ሰው አንድ ዩቲዩበር የለም። አንድ ላይ ነው የሚኖሩት እና ከስራ በጀርባ ሀይሚ ብዙ ቁስሎች አሉባት። ያልሰማ ነው ነገር እግዚአብሔርን። ያውጭ ካላችሁኝ አወጣዋለሁ፣ እናገራለሁ በቃ እንደውም ሳላውቅ ሁሉን ነገር ሳይገባኝ ሳልገነዘብ ሀይሚን የተቆጣውባት ጊዜ ለምን ትጮያለሽ? ለምን ትናደጃለሽ? ለምን ትበሳጫለሽ? ለምን ቶሎ አኩራፊ ትሆኛለሽ ብዬ የተናገርኳት ቀን ራሱ ይጸጽተኛል፣ ይቆጨኛል። ከዚህ በኋላ አላደርገውም። ሁሉንም ነገር እያንዳንዱን መረጃ ሰምቻለሁ። እያንዳንዱ መረጃ ደርሶኛል። የምሬን ነው ምላችሁና ልትችል ማትችለውን ነገር ሁሉ ነው እየቻለች የቆየችው ና እች ጠንካራ ሴት ነች። ና ሀይሚን ደግሞ ምንም በትግል ወይ ደግሞ በግፍፊት የሚኖር ሕይወት የለም ሀይሚ መንቃት አለባት። አሁንም ነቅታለች። ተመልካች ወይ ከብሩክ ከተለይተች እንዳትመጭ ነፍሷ የሚወጣ ይመስል በቃ እሪ ትላላችሁ ብሩክን ካጠገቧ ካጣችሁ ብሩክስ፣ ብሩክስ፣ ብሩክስ ትላላችሁ። በእርግጥ መልካምነታቸውን አይታችሁ ነው፣ ጥሩነት አይታችሁ ነው። አንድ ላይ ሲመጡ ደስ ይላል ብላችሁ ስላሰባችሁ ነው። ግን በግፍፊት በሰው ጫና የሚኖር ህይወት፣ የሚኖር ትዳር፣ የሚኖር ፍቅር የለም። ውስጣቸው ሁለቱ ሲተማመን፣ ሁለቱ ሲግባቡ፣ ሁለቱ አንድ ሲሆኑ ነው። ብሩክ ደግሞ መስመር እየሳተ ነው። ብዙ የሰማሁት ኢንፎርሜሽን አለ። ሀይሚ እርግጥ ተይዛ ነው የምትኖረው፣ በነገራችን ላይ ማለት ነው እንደምታያት አይደለም ካሜራ ላይ እንደምታዩት፣ አይደለም ከካሜራ ጀርባ እርግጥ ተብላ የተያዘች ሰው ናት፣ እንዳትተነፍስ ማለት ነው። ብዙ ታሪክ አለ ያልሰማችሁት። እኔ ከዚህ በኋላ ማለት ነው ከሀይሚ ጎን ነኝ። ይቅርት አድርጉልኝ የፈለጋችሁት ልትሉ ትችላላችሁ፣ ምናምን። ከእውነት ጎን ነኝ። እውነት አላተው ሀይሚ እውነት ስላላት ደግፊያታለሁ። ደሞ ሴትም ስለሆነች ደግፊያታለሁ። ወንድ ልጅ የውላችሁ የፈለገውን ተራግጦ በዛም ሂዶ ስሞም፣ አቅፎም፣ አንሶላ ተጋፎም መጦ እዚህ እንትን ይላል እና ደሞ ለወንድ ልጅ መጨነቅ ቱ ምንም የእውነቴ ነው የምላችሁ ሀይሚ። ጥሩ ውሳኔ ነው የወሰንሽው። ለተመልካች አይዶን ኬር ብላለች። ስለነ ሚፍታ ሳውራላችሁ ስለነ ፊት። በእርግጥ አዎ ስህተት ሰርተዋል፣ ብሩክን ማምጣት አልነበረባቸውም። ግን ያው የደስታዋን ቀን የማይረሳ ጊዜ እንድታሳልፍ ነበር የታሰበው። ግን ደግሞ ብሩክ መጥቶ ነገራቶቹም ሁሉ አበጣብጦ ልክ መልካም ምኞት እንደተመኘ አድርጎ እንኪ ቢያፈር ቢ አይነት ነገር ነው። የእውነት ደስታዋን አበላሽቶ መልካም የደስታ እንኳን ደስ ያለሽ አይነት ነገር ነው ሲላት የነበረው ያ ደግሞ አይሆንም። ከልብ ተጸጸት። ለፍቅር ዝቅ ማለት ምንም ሽንፈትም አይደለም። እና አህያውን ፈርቶ ዳውንሎድ ማለት የለብንም። እነሱ ምንም አላረጉም። አለቀ ደቀቀ። ያው ቢያስብ ቢጨነቅ ኑሮ ያችን ነው የደስተዋን ቀን ብዙ ጊዜ እንደዚህ ሁን አሳልፍ፣ አሁን ደግሞ እንደዚህ ልትደግም አይ እንደዛ አላረገውን ብሎ ቆም ብሎ አስቦ፣ ሀይሚን እንድትረጋጋ አድርጎ ጥሩ ጊዜ እንድታሳልፍ እንደው ለፎቶ እንኳን ጥሩ ቪዲዮ እንዲወጣ ማድረግ ይችል ነበር። ሀይሚ ቆረጥ ብላ እንደ ውስጧ እንደ ጨከነ እንደ ቆረጠ የምታውቁት በቃ ምንም ነገር አልተናገረች። መጨቃጨቅ እኮ ትችል ነበር፣ ግን ለምን ለማይረዳኝ ሰው ለምንድነው ትንፋሽን ማባክ ነው ብላ ነው። ለማንኛውም ነገ የሚሆነውን አብረን የምና ይሆናል። ስለነበረን ቆይታ አመሰግናለሁ ቅመሜ። ወደፊት እንኳን ደስ ያለች ሁለት መቶ ሀምሳ ሺ ገብተሻል። ገና አንድ ሚሊዮን ወደ ቢሊየን የሚቆጠር ሰብስክራይብ ተከታይ ይኖርሻል። ወርቅ ይሆን ሽልች ዛሬ ደግሞ እንዴት እንዳማረባት ሰውነቷ ሙልት ብሎ ውፍር ብላ አምሮባት ውብ ሆናለች። የማንንም እርዳታ አትፈልግም። በማንም ጫና ውስጥ መኖር አትፈልግም አትችልም። በራሷ ወጣ መኖር የምትችል ናት። መብረር ትችላለች አሁን ላይ። በፊት ሕጻን ነበረች። ቤት ወጣ አታውቅም። ልጅ ነበረች ያኔ ብዙ ነገሮችን አይተናል። ለማንኛውም ግን ዛሬ ላይ መብረር ትችላለች። ዋና ሰውንም ቢላት ታሰማም